አላህም እንዲህ ይለናል። አላህን ትገነዘቡና በርሱ ተምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል፣ ያላህን ተአምርና ግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ የተውሂዶ አርበኛ መኪያ ከሳኡዲ ክፍል አራት አየሽ አይደል ይህንን ነው አንቺ መስማት የወደድሽው? ከዚህ በላይ የመካ አዛን የሚል ሰው አመጣልሻለሁ ውጣ ብሎ ጮኸባቸው። እሳቸውም ሲሄዱ ሸኘኋቸው። ወላሂ ያን ቀን ያደረጉልኝ ዱዓ መቼም አረሳውም። አንቺ እበት ውስጥ ያደግሽ አበባ፣ አላህ ቦታሽ ኒስጥሽ ብለው መረቁኝ። የእሳቸው ምርቃት አሁንም ድረስ እዚህ ያበቃኝ ነው ብዬ አስባለሁ። እኔ እዚህ ህበት ውስጥ ያደግኩኝ አበባ ማን ይቀበለኛል ስላቸው፣ መካ ውስጥ ኑሪልኝ አሉ። አሁን መኪያ ከሆንኩኝ አመታትን አስቆጥሬያለሁ። አልሐምዱሊላህ። እናም እሳቸውን ሸኝቼ ስንመለስ ከአዲስ አበባ አንድ አሊም መጥቶ ነበር። ያ አሊም ሰውዬ ቁጭ ብሎ ከ ከአጎቴ ጋር ይወያያሉ። አጎቴ እኔን ሲያየኝ ይቺ ልጅ እንዲህ እንዲህ ትላለች አላመነችብኝም አለው። እሱ አንቺ ባለጌ መላይካዎች ሳይቀሩ ያመኑባቸው እኚህ ሰውዬ ምን ብደፍሪ ነው ብሎ ተቆጣኝ። በጣም ደነገጥኩ። ለካንስ ግንኙነቱ መላይካ ድረስ ነው ብዬም አመንኩ እኔ የዲን እውቀት አለኝ። እሱ በአላህ ዘንድ የተወደደ ትልቅ ሼህ ናቸው አሉኝ። በቃ ከዛ ጊዜ ጀምሮ አንገቴን ደፍቼ እሰራለሁ። ቤተሰቤን ለአመታት አይቼ አላውቅም! እናም ሁሌ አእምሮዬ ውስጥ የሚመላለሰው የሽማግሌው ምርቃት ነው። እሳቸው አዛን ሲኑ ለመስማት እድል አላገኘሁም። ይባስ ብሎ እዛ ካለ አስተናጋጅ ኻዲም ጋር የአፍላ ፍቅር ነገር ጀመርን። እናም ነገ ነገሮች ሁሉ ተሸፈኑብኝ እንደውም ይባስ ብሎ ለበረካ እያልኩ የማደርጋቸው ነገሮች እነርሱን ያመሳስሉኝ ይመተዋል። በመሃል አላህዬ በምን ደረሰልኝ መሰላችሁ እኔና ይኸው በፍቅር የከነፍነው ሀዲም አንድ ዕለት ብዙ እንግዳ አስተናግደን ስንንጎታጎት አጎት ያየን ያአላህ በህይወቴ እንደዛ የተቆጣበት ቀን አላስታውስም ያካዳሚ ተገረፈ፣ ተረገመ፣ ተባረረ። ብልትህ አይስራ፣ ልብህ ለሴት አይምታ ብሎ ነበር የሸኘው። እኛ አካባቢ ደግሞ ያቺ እርግማን ትገናለች። ሁሉም ያችን እርግማን ያስተጋባትና ሁሉም እንዲሰማው እንዲያገለው ያደርጋል። ይሄ አሁን ሶሻል ሚዲያ ላይ አየዋለው አንዳንድ ጠንቋይ አይነት አስተሳሰብ ያላቸው ሰዎች አሉ እኛ ካልወደድን አይሆንም እኛ ካልፈረምን አይጸድቅም ብለው የሚሟገቱ ሰው ሁሉ እንደ ነርሱ እንዲያስብ የሚፈልጉ ሰዎች አሉ በታሪኬ እመጣበታለው ያን ጊዜ እንዲህ አይነት ነገር በጓደኛ ብዬ በያስኩት ሰው ላይ ሲደርስ እጅግ በጣም በጣም ተከፋው። በቃ እኔም ለመጥፋት ወሰንኩኝ። ግን መልሼ እናትና አባቴ ጋር ብሄድ መልሰው ያመጡኛል ብዬ ስለሰገው እድሜም ምንም እንኳን ከፍ ቢል መሟገት ብችልም እንደው አላይደል የአስተዳደግ ፍራቻ ለመጥፋት ፈለግኩኝ። ይህ ሁለተኛ የመጥፋያ ስትራቴጂ ግን እንደ መጀመሪያው ጊዜ እንዳይባክንብኝ ፈራሁኝ። እናም በጣም ጥናት አደረግኩኝ። ብዙ ብር አጠራቀምኩ። እስከዛ ድረስ ወደ አርባ ሺህ ብር ሰርቻለው። እና ሰው አምጥቶ ይሰጠኝ የተቀበልኩት እሱም ይሰጠኝ አለኝ። እሱን አዘጋጅቼ ቀጥታ በሐሙስ ቀን ከቤት ውስጥ ለሊት ውሃ ልቀድ ያልኩና በእንስራ ውስጥ ልብሴን አድርጌ ወጣሁ። ወጣው ያን ቀን ሐሙስ ለምን ለመጥፋት መረት ሽካላችሁኝ ሮብለት ፍርድ ስለሚሰራ በጣም ብዙ ሰው ስለሚኖር እሱም ስለሚደክመው ከአዳሚዎችም እጅግ በጣም ስለሚደክማቸው አጋጣሚውን ተጠቅሜ ነበር ብን ያልኩት። መጀመሪያ ባህር ዳር ገባው። ባህር ዳር እጅግ ያማረች ከተማ ናት። ሰዎች አልሐምዱሊላህ እዛም ሆኜ ቤት ተከራየው። አልሐምዱሊላህ እንደውም ቤት መከራየት ብቻ አይደለም የቡና ንግድም ጀመርኩኝ። ጥቂት ሰዎች ብቻ ነበሩ ያንን ስራ የጀመሩት። ብዙ ሰው ሙዲ ይዝብኝ ነበር ያንን ሳደርግ። እኔ ግን ያን ስራ ያየሁት ወደ ባህር ዳር ስመጣ አንዲት ሴትዮዋ አይቼ ቢያንስ በዚህ ስራ ተዳድራለሁ ብዬ ሞከርኩኝ። በዚህ ወቅት በጣም ቆንጆ ነሽ እያሉ እጅግ በጣም ብዙ ወንዶች ይመጣሉ። አው ጨዋታ ሞቅታ ስለምችል ነገሮች ገና በመጣሁበት በሁለት ሳምንት በጣም አማሩልኝ። አልሐምዱሊላህ አላህ ከሐራም ወደ ሀላል አመጣኝ። ግን እኔ ሐላል ላይ ያለሁኝ እንኳን አልመሰለኝም። አሁን በዚህ ወቅት እንደውም መስጂዶች አዛን ሲሉ ስሰማ ውስጤ በጣም ደስ ይለኛል። እዚያ ሙስሊም ወንዶች ሳይ በጣም በጣም ደስ ይለኛል። ግን በቃ ሁሉም ለሀራም ስለሚፈልገኝ እኔም ተዘናግቼ ሀራም ላይ ነኝ። በዚህ ሁኔታ ላይ ያለው በሰው ሰው ብዙ ደላሎች አጠገቤ ቡና ስለሚጠጡ ሁሌ ያማክሩኛል፣ ጥሩ ጥሩ ነገር እንዳለ። በዚህ ሁሉ መሀል ምን ተፈጠረ መሰላችሁ? እንደ ቀልድ እንደ ቀልድ እያለ ቃላት መደጋገም እንደ ቀልድ እንደ ቀልድ እያለ መንተባተብ ጀመርኩኝ። ምን ይህንም ቃል ለማውጣት መታገል ጀመርኩኝ። ኢንሻአላህ ክፍል አምስት ይቀጥላል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሞ የሚድኑበት ነው።